አማራ እንቢተኝነቱን ቀጥሏል። አብይ አህመድና መዋቅሩ ፈርሷል። አዲሱ ትውልድ ወደ አራት ኪሎ እየገሰገሰ ነው፣ በዝርዝር ትሰሙታላችሁ። የአማራ ፋኖ በመከላከያ የተዘረፈ አንድ ሚሊዮን ብር ያስመለሰበትን አስገራሚ ጀብዱ የተመለከተ መረጃም ይዘናል። ፖለቲከኛው ክርስቲያን ታደለ አሁን የሚገኝበትን ሁኔታ በተመለከተም አዲስ መረጃ ደርሶናል፣ ታዳምጡታላችሁ። የዓለም አቀፍ ጋዜጠኞች በኢትዮጵያ የፈጠሩት ፍጥጫ አነጋጋሪ ሆኗል፣ ከነ ምክንያቱ ትሰሙታላችሁ። ሄሊኮፕተሯ አየር ላይ ተመታለች፣ ጀኔራሉም ሞተዋል። ምንድነው የተፈጠረው ለሚለው ሙሉ መረጃውን ይዘንላቸዋል። ዶናልድ ትራምፕ ከዘለንስኪ ይልቅ በይፋ ፑቲንን መርጠዋል። አስደንጋጩ ውሳኔ ምንድን ነው የሚለውን በዝርዝር እንነግራቸዋለን። ሰላም ጤና ፍቅር በያላችሁበት ድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦች የተሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን። እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ፋኖ በጎጃም በመከላከያ የተዘረፈ አንድ ሚሊዮን ብር አስመልሷል። ባሳለፈው ሳምንት የብርሃኑ ጁላ ጦር ከሰከላ ወረዳ ግሽ አባይ ከተማ ወደ ቲሊሊ በተንቀሳቀሰበት ሰዓት ፋኖን ከህዝብ ለመነጠል ቀድሞ ያዘጋጃቸውን የፋኖን ልብስ የለበሱ አካላትን በማሰማራት ሰከላ ክሻ አባይ የሚገኙ ንግድ ባንኮችን ማዘረፉ የሚታወስ ነው። ይህ መረጃ የደረሰውና ብሶት የወለደው እውነተኛ የህዝብ ልጅ የሆነው የአማራ ፋኖ በጎጃም የአገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድ በአራቱ ማዕዘን ደፈጣ በመያዝ ከባንክ ብር የዘረፉትን አካላት በቁጥጥር ስር አድርጎ ሲያጣራና ምርመራ ሲያደርግ ከቆየ በኋላ ከአንድ ሚሊዮን ብር በላይ ማስመለስ ተችሏል። ብሩን የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር አመራሮችና የጊዮን ብርጌድ አመራሮች በተገኙበት ርክክብ የተደረገ ሲሆን ሰከላ ወረዳ ግሽ አባይ ከተማ ለሚገኙት በሁለቱ የንግድ ባንክ ሰራተኛ ስራ አስኪያጆች አካውንት በፀደይ ባንክ በኩል ገቢ ተደርጓል። 18700 ብር ከአገልግሎት ውጪ ስለሆነ የንግድ ባንክ ስራ አስኪያጆች በአካል ከፋኖ እጅ እንደሚረከቡ ስምምነት ተደርሷል። አገዛዙ ሰራዊት በሚገኝባቸው አካባቢዎች ዝርፊያ፣ ሰውገታና መሰል የወንጀል ድርጊቶች በተደጋጋሚ ይፈጸማሉ። ምንም እንኳን ወንጀሉ የተፈጸመው አሸባሪው ኃይል አስተዳድረዋለሁ በሚለው አባይ ከተማ ቢሆንም ፋኖ ግን የህግ ማስከበር ስራውን ሰርቷል። የጊዮን ብርጌድ የህዝብ ግንኙነት ኃላፊ ፋኖ የቻለ አድማሱ ወንጀለኞችን የማጣራት ስራ እንደቀጠለ ገልጿል። የብልጽግና ሰዎች ክፉኛ ከሚፈሯቸውና አንደበታቸው ሲከፈት መድረሻ ከሚያጡባቸው የአማራ ህዝብ ጀግኖች መካከል አንዱ ክርስቲያን ታደለ እንደሆነ ይነገራል። ክርስቲያን ታደለ በአገዛዙ ማጎሪያዎች እየተሰቃየ ያለውና ሐቀኛ ሆኖ የቆመው በውሸት ለሚበረከት የብልጽግና ዳረጎት የመስገድ ስብዕና እና ስለሌለው ብቻ እንደሆነም ይነሳል። ክርስቲያን ታደለ እንደ ብልጽግና ሰዎች ህዝባዊ ውክልናን በፍርሃት ተሸክሞ የሚዞር ከንቱ አለመሆኑን በተግባር አሳይቷል። የተወከለው የብልጽግናን ምርጫ የማጭበርበር እልፍ ሴራዎች ተሻግሮ በመረጠው የጎጃም ቋሪት ህዝብ ሲሆን ከአማራ ብሔራዊ ንቅናቄ እነበለጠ ሞላ የኢኖቬሽን ሚኒስቴር ሲሆኑ፣ ጋሻው መርሻ የኢትዮጵያ ፖስታ አገልግሎት ምክትልነት ሲሰጠው ጣሂር መሐመድ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊነትን ሲቀበል እነ የሱፍ ኢብራሂም የአዲስ አበባን የንብረት አስተዳደርነት ስልጣን ሲረከቡ ሌሎችም ከድተው ለብልጽግና ሲገርዱ ህዝባዊ ውክልና ጸንቶ ያላሸረገደው ክርስቲያን ታደለ ነው። ከጓደኞቹ ከእነ ዶክተር ደሳለኝ ጫኔ ጋር በመሆን በእንቅልፍ የሚናውዘውን ብልጽግናዊ ፓርላማ ነፍስ የሚዘራበት ይህ ሰው እንደነበር ይነሳል። ጠቅላይ ሚኒስትሩ ፓርላማ ቀርቦ ምላሽ ለመስጠት እንቅልፍ የሚያጣው ለክርስቲያን ታደለ ጥያቄዎች እንደሆነ ተደጋግሞ ይነሳል። አብይ አህመድ ለክርስቲያን ታደለ ጥያቄዎች ምላሽ የሚሆን መረጃ ከተወለደበት ወረዳና ዞን ድረስ ወርዶ ይሰበስብ ነበር። ሙሴ የትውልዱ ክስተት እየተባሉ በአጎብዳጅ አባባሎቻቸው የሚያወድሱት ፓርላማ ውስጥ ስልጣን ይልቀቁና ለፈጸሙት ወንጀል በህግ ይጠየቁ ብሎ በአደባባይ በድፍረት ሀቁን ያፈረጠ ጀግና ነው። የአማራ ብልጽ ና ለመላላኬ እንቅፋት ሆነውኛል ከሚላቸው የህዝብ ልጆች ውስጥም አንዱ ክርስቲያን ታደለ ነው። ሀሳብን የመሞገትና ጥያቄዎቹን የመመለስ አቅሙም ፍላጎቱም የሌላቸው የአማራ ብልጽግና ገረዶች በተደጋጋሚ ሲያስሩትና ሲያሳስሩት ከርመዋል አሁንም ቀጥለዋል። በእርግጥ ከብልጽግናው መንደር የሚጠበቅ ፍትህ ቀድሞውንም እንዳልነበረ ይነሳል። ፓርላማ ገብቶ በግላጭ በሀሳብ የሚሞግተውን ሰው እንደ ትናንቱ የወያኔ ዘመን ሁሉ ህገ መንግስታዊ ስርዓቱን በኃይል ለመናድ የሚል ታርጋ ለጥፈው እያሰቃዩት እንደሆነ ይነገራል። በቋሪትና በደጋ ዳሞት ወታደራዊ ስምሪት ሰጥቷል ሲልም መንግስታዊው ድርሰት ፈጥሮ ሕክምናና ምግብ ሳይቀር እየከለከለው እንደሆነ ይነሳል። የጤናው ሁኔታም በየጊዜው እየከፋ እንደሆነ የሚወጡ መረጃዎች ጠቁመዋል። የፍትህ በሮች የተዘጉበት የአማራ ሕዝብ ሌላኛውን የአፈሙዝ በር በክንዶቹ እየሰበረ ፍትህ ወደሚያገኝበት ስርዓት እየተጓዘ ነው። እንዲህ አይነት እጅግ የበዛ መንግስታዊ ውንብድና ከነገሰባት ሀገር ፍትህ የሚጠብቅ ትውልድ የለም። ፍትህ በትውልዱ እጅ እንደሚመጣ በተግባር ታይቷል። ትግልን መቀጠል ግራም ቀኝም የሌለው ምርጫ ሆኗል። ተብሏል በኢትዮጵያ የዓለም አቀፍ ጋዜጠኞች ፍጥጫ አነጋጋሪ ሆኗል። የቻይናው ሲጂቲኤን ጋዜጠኛ ግሩም ጫላና የቀድሞው የአጃንስ ፍራንስ ፕረስ ጋዜጠኛ ኤልያስ መሰረት ናቸው በሚዲያ እስከ መዘላለፍ የደረሱት ተብሏል። መነሻውም ጋዜጠኛ ግሩም ጫላ ከሶስት አመታት በፊት በሚዲያ ኮምፕሌክስ ግንባታ በሚል አምስት ሺ ካሬ ሜትር መሬት መሀል አዲስ አበባ ላይ ከጋንዲ ሆስፒታል ተነጥቆ የተረከበውን መሬት በአንድ ቢሊዮን ብር ሊሸጠው መሆኑን መሰረት ሚዲያ መዘገቡን ተከትሎ ነው። ኤልያስ መሰረት ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ ጂቲኤንኤ በሚል ስያሜ የተቋቋመውና በአፍሪካ ግዙፍ የሚዲያ ተቋም ይሆናል የተባለለት ድርጅት ከአዲስ አበባ ከተማ አስተዳደር በሊዝ የተረከበውን አምስት ሺ ካሬ ሜትር ቦታ በደላሎች አማካኝነት ሊሸጥ መሆኑን ገልጿል። ጂቲኤንኤ መሬቱን ከተረከበ ሶስት አመት እንዳለፈው ጠቁሞ አሁን ላይ ጋንዲ ሆስፒታል አካባቢ የሚገኘው ቦታው ታጥሮ ለመኪና ፓርኪንግ አገልግሎት አገልግሎት ብቻ የዋለ መሆኑን ከምስሎችና ቪዲዮዎች አረጋግጫለሁ ብሏል። በመጀመሪያ በደላሎች አማካኝነት ለሽያጭ የቀረበው በ1.4 ቢሊዮን ብር እንደነበር እና ገዢ ስላልተገኘ አሁን ላይ እስከ አንድ ቢሊዮን ብር የተጠራበት እንደሆነ ገልጿል። አፍሪካን ማዕከል አድርጎ የአፍሪካን እውነት ለዓለም ያሳውቃል የተባለለት ተቋም መሬቱን ለምን እንደሚሸጥ አልታወቀም ነው ያለው። ይህንን ተከትሎ ባለቤቱ ጋዜጠኛ ግሩም ጫላ ለኤልያስ መሰረት ምላሽ ሰጥቷል። ጋዜጠኛው የሙያ አጋሩን ቡችላ ሲል ዘልፎታል። ኤልያስ መሰረትም ዛሬም በበሬ ወለደ ይጮኋል ብሏል። ቅናት በሽታ ነው፣ አሁን በደንብ አስታውቋል። አንተ አውራ፣ እኔ ግን ስራ ላይ ነኝ የሚል መልእክትም አስተላልፏል። ጋዜጠኛ ኤልያስ መሰረት በበኩሉ እድሜ ለመሰረት ሚዲያ ዜና፣ የአፍሪካ ግዙፍ ሚዲያ ዋና መስሪያ ቤት ግንባታ ዛሬ ምሽት በመዲናችን ተጀምሯል፣ ሲል ተሳልቋል። አሸዋውን ሳታቆሽሽ መልስ ተብሎ ከኮሪደር ልማት ለዛሬ ምሽት ተውሶት ነውም ብሏል። ከጅቡቲ የተነሱ ስደተኞችን ያሳፈሩ ጀልባዎች ከየመን የባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቁ ኢትዮጵያውያን የሚገኙባቸው ከ180ዎች በላይ ስደተኞች ሳይሞቱ እንዳልቀረ የተባበሩት መንግስታት የስደተኞች ድርጅት አይኦኤም አስታውቋል። አደጋው የደረሰባቸው ጀልባዎች ከአፍሪካ ቀንድ አገራት ተነስተው የተሻለ ህይወትን ፍለጋ ወደ መካከለኛው ምስራቅ እንዲሁም የባህረ ሰላጥ የሆነ አገራት በህገ ወጥና በአደገኛ መንገድ ለመሻገር የሚሞክሩ ስደተኞችን ያሳፈሩ ነበር። በጀልባዎቹ ላይ ተሳፍረው የነበሩትና ደብዛቸው የጠፋው ስደተኞች የትኞቹ አገራት ዜጎች እንደሆኑ ድርጅቱ የገለጸው ነገር ባይኖርም አሶሼትድ ፕረስ ግን አብዛኞቹ ኢትዮጵያውያን መሆናቸውን ዘግቧል። ከየመን የባህር ዳርቻ ከመድረሳቸው በፊት የተገለበጡት ጀልባዎች መካከል መካከል አንዷ 31 ኢትዮጵያውያን ስደተኞችና ሶስት የመናውያን የጀልባው ሰራተኞችን አሳፍራ እንደነበር ኤፒ ጨምሮ አመልክቷል። በዚህ አደገኛ ባህር በኩል በተደጋጋሚ ለመሻገር የሚሞክሩትና ቀደም ሲል በደረሱ አደጋዎች ሰለባ ከሆኑት መካከል በአብዛኞቹ ኢትዮጵያውያንና ሶማሊያውያን መሆናቸው ይታወቃል። የአይኦኤም ቃል አቀባይ ታሚም ኤላይም ለኤፒ እንደተናገሩት ሐሙስ ዕለት የመን ባህር ዳርቻ ከመድረሳቸው በፊት የተገለበጡት ጀልባዎች ከተረፉት ሁለት ሰዎች ውጪ 181 ስደተኞችና አምስት የመናውያን የጀልባዎቹ ሰራተኞች የደረሱበት አልታወቀም። የዜና ወኪሉ ጨምሮም በተመሳሳይ ጊዜ ሌሎች ሁለት ጀልባዎች ከጅቡቲ የባህር ዳርቻ አቅራቢያ ተገልብጠው ሁለት ሰዎች ሲሞቱ፣ ሌሎቹ ግን በነፍሳድን ሰራተኞች በህይወት መትረፋቸውን ዘግቧል ተደርጓል በጀልባዎቹ ላይ ተሳፍረው ከነበሩት መካከል ቢያንስ 124ቱ ወንዶች እንዲሁም 57ቱ ሴቶች መሆናቸውን ተናግሯል። አደጋው ከደረሰባቸው ጀልባዎች ሁለት የመናውያን የጀልባ ሰራተኞች በህይወት ሲተርፉ፣ ቀሪዎቹ ሰዎችና የጀልባዎቹ ሰራተኞች ሳይሞቱ አይቀርም የሚል ስጋት አለ። ነገር ግን እስካሁን በአደጋው ህይወታቸው ሳያልፍ አይቀርም ከተባሉት ሰዎች መካከል አንድም አስከሬን አልተገኘም። አይኦኤም አደጋውን አስመልክቶ ባወጣው መግለጫ ላይ እንዳመለከተው የሰዎች አዘዋዋሪዎች የየመን ባለስልጣናት ወቅቱ ከባድ ነፋስና ከፍተኛ ማዕበል የሚከሰትበት በመሆኑም በጀልባ ባህሩን ማቋረጥ አደገኛ መሆኑን የሰጠውን ማስጠንቀቂያ ችላ ብለው በመጓዛቸው አደጋው ደርሷል። ከጅቡቲ ተነስተው በአደገኛ የጀልባ ጉዞ የመን ወደሚገኘው የአይኦኤም ማዕከል መድረስ የቻሉ ስደተኞች እንዳመለከቱት የሰዎች አዘዋዋሪዎች የአየሩ ሁኔታ አደገኛ እንደሆነ እያወቁ የባህር ላይ ተቆጣጣሪዎችን ለማምለጥ ሲሉ በግዴለሽነት ጀልባዎች ባህሩን እንዲያቋርጡ ያደርጋሉ። ግልጽ የአየር ሁኔታ ማስጠንቀቂያ ቢሰጥም አዘዋዋሪዎች ሰዎቹ በሰው ህይወት ላይ ቁማር እየተጫወቱ ነው። የስደተኞችን ህይወት ለመታደግ አስቸኳይ እርምጃ ካልተወሰደ ተጨማሪ የሰው ህይወት መጥፋቱ ይቀጥላል ሲሉ በየመን የአይኦኤም ኃላፊ አብዱሳተር ኢሶኤፍ ተናግረዋል። በአካባቢው ከዚህ ቀደም በደረሱት አደጋዎች በርካታ ኢትዮጵያውያንና ሶማሊያውያን መሞታቸው የሚታወቅ ሲሆን ሐሙስ ዕለት በደረሰው አደጋ ደብዛቸው የጠፋው ስደተኞች አብዛኞቹ ከኢትዮጵያ ወይም ከሶማሊያ ሊሆኑ እንደሚችል ይታመናል። ኢትዮጵያውያንና ሶማሊያውያን ወደ ባህረ ሰላጤው ሀገራት እንዲሁም ወደ ሳውዲ አረቢያ በማቅናት በተለያዩ መስኮች ላይ ተሰማርተው የራሳቸውንና የቤተሰቦቻቸውን ህይወት መቀየር ዓላማ አድርገው አደገኛውን ባህር ማቋረጥ ይሞክራሉ። ነገር ግን ጥቂት የማይባሉት ከመነሻው በአደገኛው ባህር ጉዞ ላይ በሚገጥማቸው አደጋ ለሞትና ለጉዳት የሚዳረጉ ሲሆን፣ ተሳክቶላቸው ባህሩን የተሻገሩት ደግሞ በሚያቋርጧቸው አገራት ውስጥ ለእስር፣ ለጥቃት፣ ለግዳጅ የጉልበት ስራና ሌሎች አይነት ብዝበዛዎች ይዳረጋሉ። በተጨማሪም በርካቶች በህገወጥ የሰዎች አዘዋዋሪዎችና ታጣቂዎች ቡድኖች አማካኝነት ለእገታና በግዳጅ ገንዘብ እንዲከፍሉ ይደረጋሉ። በባህር እና በየብስ ላይ ሞት እና ስቃይ በተደጋጋሚ በሚያጋጥምበት በዚህ የፍልሰት መስመር በሺዎች የሚቆጠሩ ሰዎች የሚጓዙ ሲሆን አይኦኤም እንደሚለው ባለፈው የአውሮፓ ዓመት ከ60 ሺህ በላይ ስደተኞች የመን ደርሰዋል። እንዲሁም 580 ሴቶችና 100 ህጻናትን ጨምሮ ከ3400 በላይ ሰዎች ሞተዋል ወይም የደረሱበት አልታወቀም። ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጀነራልን በርካታ ሰዎች መገደላቸውን ድርጅቱ አስታወቀ። ሄሊኮፕተሯ በቅርቡ ግጭት በተፋፋመበት የላይኛው ናይል ተፋሰስ ግዛት የአገሪቱን ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ተገልጿል። በጥቃቱም አንድ የሄሊኮፕተሯ ሰራተኛ፣ ቆስለው የነበሩ ጀኔራልና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልእኮ ባወጣው መግለጫ አመልክቷል። ወታደሮቹን ውጊያ ከተፋፋመበት የላይኛው ናይል ተ ፋሰስ ግዛት ለማስወጣት በሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀለኝነት ሊፈረጅ እንደሚችል የተባበሩት መንግስታት ገልጸዋል። አወዛጋቢው የአሜሪካ ፕሬዚዳንት ከዘለንስኪ ፑቲንን እንደሚመርጡ አሳውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያና ዩክሬን መካከል ሰላም ለመፍጠር በሚደረገው ጥረት ከሩሲያ ይልቅ ዩክሬን ጋር መገናኘቱ ይበልጥ አስቸጋሪ ሆኖ አግኝቸዋለሁ ብለዋል። ትራምፕ በኦቫል ኦፊስ ለጋዜጠኞች በሰጡት ማብራሪያ አሜሪካ ከሩሲያ ጋር ጥሩ እየሰራች ነው ያሉ ሲሆን ከኬቭ ይልቅ ከሞስኮ ጋር መገናኘት ቀላል ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ አሜሪካ ለኬቭ ወታደራዊ እርዳታዋን ካቆመች በኋላ ዩክሬን የሳተላይት ምስሎችን የማግኘት እድል እንዳይኖራት ማገዷን የጠፈር ቴክኖሎጂ ኩባንያው ማክሰር ለቢቢሲ ገልጿል። ይህ የሆነው ትራምፕ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪን ለአሜሪካ አክብሮት የጎደላቸው በማለት ከወቀሱበት የዋይት ሀውስ ንግግር ከአንድ ሳምንት በኋላ ነው። የ የዩክሬኑን ፕሬዚዳንት ቮሎድሜር ዘለንስኪን ከትራምፕ ጋር በተፈጠረው ግጭትና አሁን ላይ ከአሜሪካ ጋር ባላቸው ግንኙነት መጸጸታቸውን ተናግረዋል። የእንግሊዝ ባለስልጣናት በበኩላቸው ሀያ የሚሆኑ ሀገራት ዩክሬንን ለመርዳት ፈቃደኛ እንደሆኑና እቅድ በመንደፍ ላይ መሆናቸውን ገልጸዋል። በሚቀጥለው ሳምንት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና አስተዳደራቸው ዩክሬን ጋር ለመምከር ወደ ሳውዲ አረቢያ ያቀናሉ ተብሎ ይጠበቃል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት የብላክ ላይን ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ።